ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ የሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ይትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ አብረሽ ሰሞኑ አልተቻለም ማለት ነው። ማን እንዳገር ማለት ነው። እውነት አብረሽ የቦታ ሸራን ውሃ ፍጭ ሲላት ማለት ማንነቱ ተቀየረ ማለት ነው። እንግዲህ ሄርሜላ ትላንትና እንዳያችሁ ሩታዬ ቅቤ ተቀብታ ነበረው ማለት ነው። ማዘር አስገድደውኝ ነው ስለዚህ ምንም ማድረግ አልችልም እኔ ቅቤ መቀባት ፈልጊው ሳይሆን እናቴን አክብሬ ነው ስትል ነበረ መልስ ስትሰጠው የነበረ። ነገር ግን አብርሽ ያው ቅቤ መሆና እንደዛ ሆና መቼም አልሰለቻትም። በቅቤም እየሳማት እያሳቃት፣ በቃ እያቀፋትም ነበረ። ስለዚህ ሄርሜላ ደግሞ ይሄን በማየት ዋ ያው እሷ በመጨፈር በመላላስ እንጂ ሌላ ስራ የላትም። ሲፈጥራትም ተላላሺ እና ጭፈራ ነው የምታውቀው ማለት ነው። ስለዚህ ሄርሜላ ደግሞ አብርሽ እንዴት ከቂቤ ይስማታል? እኔ ውብ እያለሁ፣ እኔ ሸጋ እያለሁ በማለት እንግዲህ ትላንትና ድምጿን በመዝጋት የመቃጠል ብዛት ረረድብን የማለት ብዛት ሌላ ቀን እንግዲህ ስትቀጠቀጥ ጊጧን ስታወዛውዝ ነበረ የምትመጣው። ትላንትና ደግሞ በዝምታዋ እንግዲህ ዝምታዋን የውስጧን እሳት ሰብራለች ማለት ነው። በዚሁ አጋጣሚ አንቺ እኮ አብርሽን በመላላስ በመሳም በመጨፈር እንጂ ምንም አይነት ለውጥ አላመጣሽለትም። አብርሽ ግን ይሄንን ነገር ከአሁኑ ተሰምቶታል ማለት ነው። ሩታ ውብ እንደሆነች በምንም ነገር ሩታ ቀሽት እንደሆነች ከሩታ በላይ ማንም ሚስት እንደሌለ በማየት በቃ ሄር ሜላን አቃጥሎ ለመጥፋት ወገቡን አንስቶ ተነስተዋል ማለት ነው። ቀን በቀን ውብ እየሆነ እያማረ ሚስቱን እያሳቀ ልጁ ላይ በቃ ደስ የሚል ስሜት እያሳየ ነው። ግሬስ ፋሚሊም እንደዚህ በደስታ እየተቀበሉት ነው። አብርሽ ደግሞ እንግዲህ ምላሽ ሰጥቷታል። እኔ ለካ ሳቄን፣ ደስታዬን፣ ሁሉ ነገር እየሰረቅሽኝ አንቺ ሄር ሜላነሽ እና በመጨፈር በመዝለል ካጠገቤ የዘወዘው እያልሽ እንደዘንበ ነበረ። ስለዚህ አሁን ግሬስ ፋሚሊዎቹ ራሱ እኔ ከሚስቴ ጋር ነው ሆኜ ስመጣ የሚያምረው ውቦኝ የሚገኘው በማለት አስደንቃጭ መልስ ይሰጣታል፣ ማለት ነው። እሷም እንግዲህ እረር ድብን ቅጥል በማለት ምንም ማድረግ አልችልም በማለት ዝምታዋን ሰብራለች ማለት ነው። በነገራችን ላይ ዝምታዋን መቼም አሰብርም። ያው በመጀመሪያም ደረጃ ለመላለጥና ያው ዝሙትን ለማስታመር ነበረ የመጣችው ነገር ግን አብርሽ እውነት ለመናገር ግሬስ ፋሚሊ ማለት በጣም ይለያሉ ማለት ነው። ልጃችን ለማንም አንሰጥም በማለት እንግዲህ ወገባቸውን አስረው አንዳንድ ሲጥሉበት ላብርሽ አንዱ አንድ ሲለው አንዱ አንዱ ሲለው ሰለቸው። ለካ እኔ የምወደደው በፍቅር ነው እንጂ በዱላ አይደለም። ስለዚህ ደክመዋል። ወደ እንሶቼም ሲያወሩ ሲደክሙ ሲሰድቡኝም ቢሆን ስለደከሙ አሁንም ደግሞ ለግሬስ ፋሚሊዎች እኔ እረፍት ለምን አልሰጣቸውም በማለት እንግዲህ ዜናውን እያነበበ ነው። ዛሬ ደስ በሚል ቪዲዮ ይመጣል ብዬ ተስፋ አረጋለው ማለት ነው። እንግዲህ ውድ ቤተሰቦች የሰሞኑ ፈታ ዘና እያረኳችሁ ነው ማለት ነው። ዘና ፈታ በሉ ግሬስ ፋሚሊ። ዘና ፈታ ስንን ነው የሚያምርብን እንጂ አብርሽና ሩታ ሆነው ሲመጡ ሁላችንም ደስታችን ነው። ሁላችንም የደስታችን ሚንጮች ናቸው እነሱ የእኛ ድንቁ ልጆች ናቸው ማለት ነው። ምንም ነገር ቢሰሩ ለእኛ ውብ ሆነው ነው የሚታዩን ማለት ነው። እንግዲህ አብርሽ በዚህ በቀጠለበት ብዬ ሁሌም ድዋ ነው ማረግለት፣ ጸሩት ነው ማድረግለት። ምክንያቱም አብርሽ የሚያምርበት እንደዚህ ነው። በቃ የድሮ ማንነቱ ሲመለስ ደስ ሲል ማለት ነው። እውነቴ ነው የምላችሁ። ማታ የደስ ደስ እውነቴ ነው፣ ከምሬ ነው የምላችሁ። እቺ ውሽሚት ካልመጣች ማለት ነው። ውሽሚት በነገራችን ላይ ማለት ነው፣ ቲክቶክ ብታለቃቅስ ምንም ብትል አትፍሩ ማለት ነው። ከምሬ ነው የምላችሁ። እና አብረሽ፣ ካአሁን ወዲህ የት ማሄድም የሩቲ ሀብቴ ብቻ ነው። ሩቲ ሀብቴ ደግሞ የአብረሽ ታደሰ ልጅ ብቻ ናት ማለት ነው። ማንም በመካከላቸው ሊገባ ደግሞ እኛም አለን ኮንግሬስ ፋሚሊዎች ማለት ነው። ወገባችን ታጥቀን እስር አድርገን ማለት ነው አብረሽን ለማንም አንሰጥም። እስቲ ጎበዝ የሆነ ይምጣ ይሞክረን ብለን ነው አሁንም ለዚህ ደረጃ እየደረስን ማለት ነው። እንግዲህ መጨረሻውን ያሳምረዋል ብዬ ተስፋ ያደርጋለሁ ማለት ነው። አብርሽና ሩታ ሲመጡ ሁሉም ይደሰታል። ሁሉም ይስቃል፣ ሚዲያውም ይስቃል። እውነት የደሙላቸው አልቅሰው ወይም ደግሞ ተጣልተው ሲመጡ ማንም አይስቅም። ሁሉም በአዘን ነው የሚጓጠው፣ በየክፍላችን በየግላችን አብርሽ እንደዚህ ሆነ፣ ሩታ እንደዚህ ሆነ በማለት ነው ምናዝነው። ነገር ግን አብርሽ እንደዚህ ፈታ ዘና እያለ እያሳቀን ሩታም እንደዚህ እያሳቀችን፣ አቤት አባቴ ምን እንፈልጋለን እኛ ከዚህ በላይ ማለት ነው። እንግዲህ ያቺ ደግሞ የሆነ ቀን እንንገላገላታለን ማለት ነው። በነገራችን ላይ ከዩቱብ ተገናግነናታል። ቲክቶክ ላይ ነው ማለት ነው። ቲክቶክ ላይም ደግሞ የሆነ ቀን ይሰለቻታል ተስፋ ትቆርጣለች ማለት ነው። እንግዲህ እነዚህ ባሊና ሚስቶች ናቸው። እኔ ነኝ በመሀል ሰይጣን የሆንኩባቸው እንደው እኔ በመጣሁበት ከዚህ ምድር ያጥፋኝ የምትላለች። ምክንያቱም ከብርሽ ህይወት ልውጣ እኔ እራሴ እና ከአንተ ህይወት ልውጣ ከልጅህ ኑር ብላ የወሰነችው እሱ አይደለችም። አሁንም ደግሞ ከሚዲያውን እንደውም ፈጣሪ ያንሳኝ ከአነሳኝ በኋላ ደግሞ አይመልሰኝ፣ እንደውም ስሜም እንዳይነሳ፣ ማንነቴም እንዳይነሳ አርገኝ ብላ እንግዲህ እሪ ብድግ ብላ ትሄዳለች ብዬ ተስፋ አረጋለሁ። ለማንኛውም እንግዲህ ውድ ውድ ቤተሰቦቼ ማለት ነው ደስታችሁ እንዴት ነው ሰሞኑን ማለት ነው። እያዝናናዋቸው ነው በደንብ ማለት ነው። እኔ ለእናንተ የማልሆን የለም ማለት ነው። በዚሁ አጋጣሚ አንዳንድ እህቶች ከልብ ደግሞ አመሰግነው የኔ ውዶች፣ ነገር በጣም ነው የምታዝናኑኝ በጣም ነው የምታሰብቁኝ። እውነት ለሙላችሁ ከሴቱ ያይ ተጣልቼ ስመጣ የእናንተን ኮሜንት ሳይ ማለት ነው ፈታ ዘና ነው የምልኩ። በትናንትና ቪዲዮ ሆነት ጠዋት በለቀቁት ቪዲዮ እናንተ ሳቶ እኔም ዘና ፈታ ነው ያልኩበት ማለት ነው። ልክ እውነት የሄርሜላ ነገርና የአብርሽ ነገር ነው የሚገልጸው ማለት ነው። እንግዲህ እንደዚህ አይነት ነገር ከወደዳ ማለት ነው። በኮሜንት ላይ ላይ ለእንደዚህ ዘና ፈታ የሚያደርግ ነገር አምጭልን እኛ እንደዚህ ነው የምንፈልገው ብላችሁ ኮሜንት ላይ አስቀምጡልኝ። እኔ ደግሞ ከእናንተ ትእዛዝ አልወጣም። እናንተ ፈታ ዘና የሚያደረግ ነገር ይዜ እመጣለሁ እመጣለው ማለት ነው። እንግዲህ በዛሬውን ቪዲዮ ዘና ፈታ እንደምትሉበት ተስፋ አደርጋለሁ ማለት ነው። ውድ የኔ ድንቅ ቤተሰቦች ማለት ነው። ለማንኛውም ማለት ነው ሄርሜላን እንዴት አያችዋት? ትናንትና እንግዲህ ድምጿን ብቻ ነው አላለቀሰችም። እኔ ግን በነገራችን ላይ ማለት ነው እንድታለቅስ ነው የምፈልገው። ለምን ብትሉ ማለት ነው አብርሽም ያለቀሰው እንባ ሩታም ያለቀሰችው እንባ እሷ ላይ በቃ እሷ አልቅሳ ለማየት በጣም ደስተኛ ነኝ ማለት ነው። በዚህ ዋጋ ትላንትና ቲጂ የሆነ ቪዲዮ ሰርታ ነበር ማለት ነው። እኔ ያመጣሁት ከቲክቶክ ነው ቴክ ላይ ለቃው ነው ያመጣሁት ማለት ነው። በዛ ላይ ደግሞ ብዙዎችም ተደሳችሁ፣ በውስጥ መስተማር ደግሞ እኚህ ያላችኋላችሁ ያዙኝ ልቀቁኝ ያላችኋላችሁ እኛ እኮ አይደለንም ራሷ እኮ ናት ያሉት እነሱ ራሳቸው እኮ ነው። ስለዚህ ቲጂ እኮ ትክክለኛው ነገር እኮ ነው የሰራችሁ ማለት ነው። በትክክለኛ መንገድ ነው ያመጣችሁ። እሷ ራሷ ልታጠፋ ነው ልትታነቅ ነው አሉ። ብቃ ቲጂ ደግሞ ተውን አመጣችሁ ማለት ነው። አመጣችሁ ማለት ነው። ታዲያ ምን ላድርጋችሁ ማለት ነው እና ቲጂን የለካ የለውን በረካ ሰምታችሁኛል ማለት ነው። በቲጂ ላይ በእህቶች ላይ በሩታ እህቶች ላይ አትምጡብኝ። እውነት ነው የምላችሁ፣ አትምጡብኝ። እኔን እንደፈለጋችሁ ማድረግ ትችላላችሁ። የሩታ እህቶች አብርሽን ሩታን አትንኩብኝ። እንደዚህ ፍቅር ሆኖ ሲመጡ ማለት ነው በሰላም በደስታ ተቀበሏቸው ማለት ነው እና በዚህ በአጋጣሚ አብርሽን አትወዱትም የምትሉ አላችሁ አብርሽን በ ጣም ነው የምንወደው፣ ነፍሳችን እስከሚወጣ ድረስ ነው የምንወደው ማለት ነው የምናደንቀው። የእኛን ልጃችን እኮ ነው፣ ወንድማችን እኮ ነው። የት እንወስደዋለን? የት ማንወስደውም እኮ ስለዚህ፣ አታሽቃብጡ ማለት ነው። እኛ ለአብርሽ ምክር እየሰጠነው ነው። ወደ ቤትህ ወደ ራስህ ወደ ልጅህ የሚሻልህ ነገር ስራ ነው የምንለው። እሺ ሰምታችሁታል።